አቤል እኔም እኮ ልደብቅ እፈልግ ያለ ነበር። እሺ ርብቃ ደግሞ በእኔ ነበር እንጂ። ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም ነው ወይ? እግዚአብሔር ይመስገን፣ እኔ በጣም ደህና ነኝ። እንግዲህ ዛሬ አዲስ ቪዲዮ እየላችሁ መጥቻለሁ። ይሄንን ቪዲዮ

ወደሚቀጥለው ቪዲዮ አብረን ስንሄድ እንግዲህ እንግዲህ ርብቃና አቤል በጣም አሁን በአሁኑ ጊዜ በጣም ይፈላለጋሉ፣ ነገር ግን ርብቃና አብል የነሱ ነገር በእናታቸው በኩል ነገሮቹ ሁሉ እያበቁ ነው የሚመስለው። ነገር ግን እናቷም የአብል እናትም ርብቃን በጣም እንትን ስትላት ነበረ። አንዳንድ ነገር ምንም ነገር የማይጠማት ነገር እሷ ስታናግራትም በትክክል አይጥማትም ነበረ። በመካከሉ እንግዲህ ርብቃ እንደታገተችና ሁሉም ሰው ርብቃን ፍለጋ እንዳለ ማንኛችሁም ታውቃላችሁ። የእነሱ ቻናል ላይ ገብታችሁ ሰብስክራይብና ላይክ ማድረግ ትችላላችሁ ወደሚቀጥለው ቪዲዮ እሷ ቆይታ ሰንበትበት ብላ ነበረ። በመካከሉ ርብቃ አቪል እያስባል እባካችሁ ነፍስ በሆዴ እያለውና እባካችሁ ልቀቁኝ ስትል በጣም እየለመነቻቸው ነበረ። በዛን ጊዜ ግን እነሱ ምንም ነገር አልገባቸውም ነበረ። ነገር ግን ነገር ግን ይቅርታ አድርጉልኝ፣ ጉንፋን ይዞኝ ነው። ነገር ግን ነገሮቹ ሁሉ እንደ እግዚአብሔር ፈቃዱ ነው። ሁሉም ሰው ጓደኞቿም፣ ርብቃም፣ አቤልም፣ እዩም ሲጨናነቁ ነበረ። በየቦታ ጫማዋንም እየፈለጉ ነበረ። ክፍሉ ውስጥም ማን እንደገባ ማን እንደወጣ እየተከታተሉ ነበረ። የቤት ሰራተኛዋንም እየጠየቁ ነበረ። የቤት ሰራተኛውም ምንም የማውቀው ነገር የለም ብላ መልስ ስትሰጣቸው አንቺ እያለ ምግብ መብላት ምንም አታቂም ወይ ብለው ሲጠይቋት ነበረ። እነሱ ሲጠይቋትም እሷ ምንም ነገር ጸጉሯን እያከከች ነበረ። በመካከሉ ግን እዩ እባክሽ ጸጉር ምግብ ቤት የሚሰራ ሰው እንዳንቺ አይደለም። ምግብ የሚሰራ ሰው ጸጉርሽን ጸጉር ይሸፍናልና ና ጸጉርሽን ለምንድን ነው የማትሸፍኚው ብሎ እዩ ሲነግራት ነበረ። እሺ እንግዲህ እንደዚህ ከሆነ ከእንግዲህ በኋላ ጸጉሬን እሸፍናለሁ ሁሉንም ነገር አስተካክላለሁ፣ በሚል ሁኔታ ነው እየተስማሙት ማለት ነው። ውድ ተመልካች እንግዲህ ወደሚቀጥለው ቪዲዮ አብረን ስንሄድ እንግዲህ በጣም ከርብቃ ጋራም ርብቃና የአብኤል እናት በጣም ተያይዟል። የርብቃና የአብኤል እናት በጣም ስለተያያዙ ነገሮቹ ሁሉ እንግዲህ በመካከሉ ርብቃም በጣም ጥሩ ልጅ ሆና ስለተገኘችልኝ በጣም አመሰግናለሁ። አንተ ተማሪው ምንድን ነው የምትለው? እንዴ ነው ደህና ነህ ሆይ ደህና አስተማሪ ነህ ብሎ አቤል እዩን እያመሰግነው ነው። እንግዲህ እዩ በጣም ሳቅ ሳቅ እያለ እኔ አንዳንድ ነገር ስለነገርኩት ነው ስለነገርኳት ነው ሁሉንም ነገር እርብቃ ርብቃ እዚህ ደረጃ ላይ አሁን ርብቃ እንደ በፊቱ አይደለችም አይደለችምና ርብቃ በጣም ጥሩ ልጅ ሆና ነው እየተገኘችው ብላ ብሎ ሲነግራት ነበረ ሲነግረው ነበረ ርብቃ ግን እርብቃ ግን ነገሮችን ሁሉንም ነገር ቀለል አርግታ እዩም በሚመክራት በአንዳንድ ነገሮችም እሺ ብላ ተቀብላ ነው እዚህ ደረጃ የደረሰችው። ነገር ግን ቢሆንም የአቤል እናት ምን ችግር አጋጥሟት ችግሩ ምን እንደሆነ ስለማታቅ ነው የእዩ የእዩ አባት የእዩ ጓደኛ ስለሆነ በጣም መክሯት ነው። ከመከራትም በኋላ ምክርንም እሺ ብላ ተቀብላ ነበረ። ብትቀበልም ግን በአሁኑ ሰዓት ደስተኛ የሆነው አቤል ነው። እና አቤልም እንግዲህ እዩን በጣም ነው የሚጠላው ነበረ ከእሷ ጋራ ከእሷ ጋራ ሲያወራ አይወድም ነበረ። ነገር ግን እሺ ብሎ አሁን በጣም አቤልንም እየወደደው መጣው፣ አቤልም እየወደደው መጣው። ነገር ግን በአሁኑ ሰዓት እንግዲህ ርብቃም ከዛ እስር ቤትም ወጣው ብላ ስልክ ደውላ ስታወራ ነበረ ወንድሜ ነው ብላ ያስተዋወቀችውንም ልጅ እስከ ቤት ድረስ ወንድማም እንዲመጣ ስልክ ደውላለት፣ ምን እንደሆነችም እሱም ሊጠይቃት ተቀጣጥረው እየመጣ ነበረ። ነገር ግን በዛውም የሆንኩትን ነገር ሁሉ ለወንድሜም እነግረዋለሁ። ወንድሜም አሁን ግዴታ አሁን ወንድሜም ማወቅ አለበት ነገር ሁሉ ነገሩን ሁሉ ብላ ተሰብስበው ቁጭ ብለው እየጠበቁት ነበረ። አብዬልም ወንድሜ ወንድምሽ ይመጣል አይደለ ብሎ እየጠበቀው ነበረ። አባቷ ግን ወደ አገር ቤት እንደተመለሰ ሁሉም ሰው እየተረዳው ነበረ። ነገር ግን ቢሆንም ነገሮቹ በጣም ከባድ ነገር ቢሆንም ነገሮቹ ግን ሁሉም ነገር ለሰላምና ለበጎ እንዲሆኑ ጥሩ ነበረ። ግን ርብቃ ወንድሜ ነው ብላ ሁለሁሉም ያስተዋወቃቸው ወንድም ላይሆን ይችላል። ነገር ግን እየሮጠ ሲመጣ እውነትም ነገሩ ነገሩ ነገር አይደለም። ሁሉም የሚያቀው ሰው ሆኖ ሲገኝ በጣም ነው ክው ያሉት። በስተ መጨረሻ ላይ እንግዲህ ርብቃ ወደሚቀጥለው ቪዲዮ ደግሞ ርብቃ ምን ላይ እንደደረሰች አብረን እንከታተላለን። ሰላም ጤና ይስጥልኝ። እየተከበራችሁ እና እየተወደዳችሁ በመላ ዓለም ላይ የምትገኙ ሁላችሁም ባላችሁበት ቦታ የእግዚአብሔር ሰላምታ እንዲህ በዛላችሁ ሁሌ ምኞቴ ነው። እንግዲህ ይሄንን ቻናል ሰብስክራይብ እና ላይክ እያደረጋችሁ ብታበረታቱኝ ሁላችሁንም በተተና እለመናችኋለሁ ማለት ነው እና እንግዲህ ውድ ተመልካች፣ ስለዚህ እንግዲህ እናንተም በርቶልኝ፣ ጠንክሩልኝ ላይክና ትና ሼር እያደረጋችሁ ብታበረታቱኝ እኔም ነቃ ነቃ ላለው ማለት ነውና እኔም ነቃ ነቃ ላለው ማለት ነውና፣ እንግዲህ ውድ ተመልካች ሁሉንም ለጊዜው ነውና፣ በአጭር ጊዜ ውስጥ እግዚአብሔር ወዶ ከፈቀደ እኔም ወደ ወደሚሆን ወደ ሌላ ቻናልም እንመጣለን። ሰብስክራይብና ላይክ እያደረጋችሁ አበረታት። አቤት ትሰማኛለህ? እራሴን መቆጣጠር ምችል ሰው ነኝ ነኝ። አረ በቃ ተው። አቤት እስቲ መጀመሪያ ሚስ